ፕሬዚደንት ዶናልድ ትረምፕ በክሪፕቶ ግብይት መሪ የሆኑ ግለሰቦችን ባለፈው ሳምንት መጨረሻ በዋይት ሀውስ ጋብዘው ዲጂታል ሀብት መገንባትን በተመለከተ ምክክር አድርገዋል። ፕሬዚደንቱ የቢትኮይን ሀብት ክምችትን ለመፍጠር ያላቸውን ፍላጎት በተመለከተም ተወያይተዋል። አንዳንዶቻችሁ ሰዎች ስለ ጉዳዩ ምንም በማያውቁበት ወቅት ለረጅም ጊዜ ስትሰሩ ቆይታችኋል። እናም እንኳን ደስ አላችሁ እላለሁ። ይህ ትልቅ ቀን ነው። ስብሰባው አሜሪካ በክሪፕቶ መገበያያ ላይ ያላትን የፖሊሲ ለውጥ ያመለከተ ነው። የመስኩ መሪዎች በቀድሞው ፕሬዝደንት ጆ ባይደን አስተዳደር ወቅት የነበሩ ደንቦችን በተመለከተ ቅሬታ ሲያሰሙ ቆይተዋል። ትረምፕ በምርጫ ዘመቻቸው ወቅትም ክሪፕቶን እንደሚያሳድጉ ቃል ገብተው ነበር። የመስኩ ባለሀብቶችም ለምርጫ ዘመቻቸውና ለበዓለ ሲመታቸው በሚሊዮን የሚቆጠር ዶላር ለግሰዋል። በአንዳንድ የክሪፕቶ ኩባንያዎች ላይ የነበረው ክስም እንዲሰረዝ ተደርገዋል። በባይደን አስተዳደር ወቅት በክሪፕቶ ላይ የታወጀውን ጦርነት የኔ አስተዳደር ለማስቆም እየሰራ ነው። ትራምፕ በተጨማሪም የቢትኮይን መጠባበቂያ እንዲቋቋም ፕሬዝደንታዊ ትዕዛዝ ፈርመዋል። የፒው ጥናት ተቋም እንደሚለው አብዛኞቹ አሜሪካውያን የክሪፕቶ መገበያያ አስተማማኝነት ያሳስባቸዋል። የክሪፕቶ መገበያያ ለተጠቃሚውም ሆነ ለፋይናንስ ስርዓቱ አደጋ እንዳለው ነቃፊዎች ይናገራሉ። ሌሎች ደግሞ የትረምፕ አስተዳደር የክሪፕቶ መጠባበቂያ መመስረቱ ኢንቨስተሮች በዲጂታል ሀብት ላይ እንዲተማመኑ ያደርጋል ይላሉ። ፖል ኩፔክ ከአሜሪካ ኢንተርፕራይዝ ኢንስቲትዩት፤ የክሪፕቶን መገባበያ ሕጋዊ ለማድረግ የተወሰደ እርምጃ ነው። መንግስት ተቀብሎት የሚቀጥል ከሆነ ግብይቱ ሕጋዊ ነው ማለት ነው። አንዳንድ ታዛቢዎች ደግሞ አሜሪካ በክሪፕቶ መገበያያ መሪ መሆን አለባት ባይ ናቸው። ኦላፍ ግሮት ከሃስ የንግድ ኮሌጅ ትይዩ የሆነ ሁለተኛ የመገበያያ የፋይናንስ ስርዓት እየፈጠረን ነው። አሜሪካ የፋይናንስ ኃይል እንዲኖራት በመስኩ መሳተፏ የአሜሪካ ዜጎችን ጥቅም የሚያስጠብቅ ነው። የቢትኮይን መጠባበቂያ የመጀመሪያ ስራ የሚሆነው መንግስት ምን ያህል ቢትኮይን እንዳለው ማወቅ ነው። የዋይት ሐውስ ባለሥልጣናት መንግሥት 200 ሺህ ቢትኮይን እንዳለው ይገምታሉ። ይህም 17 ቢሊዮን ዶላር ገደማ መሆኑ ነው።